ውድና የተከበራችሁ የፕራክቲስ እንግሊዝኛ ዩቲዩብ ቻናል ቤተሰቦች እንደምን ቆይታችኋል? በዛሬ ትምህርታችን በተለይ ለጀማሪዎች በጣም ወሳኝ የሆነ ሊያመልጣችሁ የማይገባ አጠር ያለ ቪዲዮ ይዤላችሁ ቅርብ ያለውኝ እዚህ ጋር እንደምታዩት ያው የቨርብ ከስም ቀጥሎ በአረፍተ ነገር ንግግርና እንዲሁም ደግሞ በማን በአራቱ መስኪሎች ላይ በጣም ትልቅ ወሳኝነት ያላቸው እነዚህ ቨርቦች ወይም ግሶች አይነታቸውን ለማየት እንሞክራለን ማለት ነው። እነዚህ ቨርቦች ምንድን ናቸው? ሊንኪንግ ቨርብ ምንድን ነው? አክሽን ቨርብ እና ሄልፒንግ ቨርብ የሚባሉት ምንድን ናቸው? እንዲሁም ደግሞ ወሳኝነታቸው ሴቱ ጋር ነው የሚለው በምሳሌ እና በማብራሪያ ለማየት እንሞክራለን ማለት ነው። ከቪዲዮ መጀመሪያ እስከ መጨረሻ ብታዩት በጣም ወሳኝ ትምህርት ታገኝበታላችሁ፣ ቤተስፋ አደርጋለሁ። ወደ ትምህርቱ እንሄዳለን ማለት ነው። አክሽን ኮንዲሽን ኦር ስቴት ኦፍ ቢይንግ እዚህ ጋር ቨርብ ግስ ማለት ነው። ወይም በሌላ እንትን አነጋገር ስራ ማለት ነው። ማንኛውም አክሽናችሁ በእንግሊዝኛ ብትገልጹት ያው ቨርብ ነው የሚሆነው። ስለዚህ አክሽን ሊሆን ይችላል፣ ወይም ደግሞ ኮንዲሽን ሊሆን ይችላል። ሁኔታዎች ሊገልጽ ይችላል። እንዴት እናየዋለን እና ስቴት ኦፍ ቢይንግ እንዲሁም መሆንን ሊገልጽ ይችላል። እዚህ ጋር ሶስቱ ማረፍተ ነገሮች ብታያቸው ይሄንን ዴፊኒሽን ወይም ማብራሪያ ግልጽ ያደርጋሉ። የመጀመሪያው አረፍተ ነገር he studies hard ይላል። he subject ነው studies verb ሲሆን hard object ነው። አረፍተ ነገራችን የሚጨርሱት ማሰሪያ አንቀጽ ወይም ኦብጀክት ይባላሉ። እንዲሁም ደግሞ ቨርብ አክሽን ነው። አሁን የመጀመሪያው studies ማጥናት ነው፣ ስለዚህ አክሽን ይገልጻል። አንዳንዴ ቨርብ ደግሞ ስቴት ኦፍ being መሆንን ይገልጻል ስንል ዊ አር students እኛ ተማሪዎች ነን እዚ ጌታ ተሰራ ስራ የለም፣ ወይም አክሽን የለም። አር ማለት ናቸው ማለት ነው። ስለዚህ መሆንን ገለጸንን ማለት ነው። ስቴት ኦፍ ቢንግን ይገልጻል። ግን ስቲል ቨርብ ነው። ሰብጀክት አለ፣ ቨርብ አለ፣ ማሰሪያ አለ፣ ኦብጀክት አለ። የሶስተኛው ሺ ዊል ከም የሚለው ሌላው አረፍተ ነገራችን ነው። ዊል ምንድነው ነው? እዚ ጋር ካሉት ውስጥ ቨርቡ ማን ነው? ዊል ከም ነው። ለምን እዚ ጋር ሰብጀክት አለ፣ ስም ነው ማለት ነው። አረፍተ ነገር የጨረሰው ሌላ ስራ በትፈልጉ እዚህ ጋር ዊል ከም የሚለው ነው። ዊል እዚህ ጋር ረዳት ግስ ይባላል። ከም ደግሞ ዋና ቨርብ ነው። ስለዚህ ዊል ኮንዲሽንን ይገልጻል። ሺ ዊል ከም ምናልባት ልትመጣ ትችላለች። ምናልባት የምትለዋ እርግጠኝነት ስለሌለ ነው። እዚህ ጋር ኮንዲሽንን ምናልባት ከተመቻት ልትመጣ ትችላለች። ካልተመቻት ደግሞ እና ምናልባት ሊሆንም ላይሆንም ይችላል የምንልባቸው ባቸው እንትኖች ኤክስፕሬሽኖች ላይ ወይም ኮንዲሽኖች እንላቸዋለን። ስቲል ያው ቨርቦች እንጠቀማለን። ማለት ነው እንግዲህ፣ ቨርብ አክሽን ሊገልጽ ይችላል ወይም ደግሞ ስቴት ኦፍ ቢንግ ሊገልጽ ይችላል ወይም ኮንዲሽን ሁኔታን ሊገልጽ ይችላል ስንል በዚህ መልኩ ነው ማለት ነው። አክሽን ቨርብስ እስኪ ለየት አድርገን እንያቸው። አክሽን ቨርቦች ወይም ደግሞ ድርጊት የሚገልጹ ቨርቦች እንደማለት ነው። ኤ ቨርብ ዛት ሾውስ አክሽን ኢዝ ኮልድ አን አክሽን ቨርብ። አክሽን የሚገልጽ ቃል ወይም ደግሞ ወርድ አክሽን ቨርብ ይባላል።

ቨርብ እንላቸዋለን። አሁን እዚህ ጋር ሁሉም አክሽን ናቸው ወይም በተግባር የሚደረጉ ናቸው። ስለዚህ ማንኛውም አክሽን ናቸው በእንግሊዝኛ ስም ብትሰጡት ቨርብ ነው ማለት ነው። በዚህ ምሳሌ መሰረት ሁለተኛው ሊንኪንግ ቨርብ የምንላቸው ናቸው። ሊንኪንግ ቨርቦች ስራ አይሰሩም፣ ነገር ግን የማያያዝ ስራ ነው የሚሰሩት። ማለት አክሽን የላቸውም፣ በተግባር የሚተገበር ነገር የላቸውም፣ ነገር ግን ያያይዛሉ። ማንና ማን ነው የሚያይዙት? ሰብጀክትና ቨርቡን ያያይዛሉ ሶሪ ሰብጀክቱና ኦብጀክቱን ያያይዛሉ። ሊንኪንግ ቨርብ ሊንክስ ኤ ወርድ ኢን ዘ ፕሬዲኬት። እዚህ ጋር አረፍተ ነገሩን ከሚጨርሰው ኦብጀክት ጋር ለማለት ነው። ሊንኪንግ ቨርብ ኤክስፕረስ ኮንዲሽን ኦር ስቴት ኦፍ ቢይንግ። አሁን እዚህ ጋር አክሽን የለም ብለናል። አክሽን ከሌለም ምን ይመጣል ማለት ነው ቨርብ ከሚሰራቸው ስራዎች ሁለቱ መሆንና እንዲሁም ሁኔታው ከተመቸ ወይም ካልተመቸ ወይም ምናልባት ብለን የምንገልጻቸው ኮንዲሽናል የሆኑ ነገሮችን ድርሻ ለማድረግ እንጠቅምታለን። ምሳሌ ሉክ ዘካዋ ይዝ ኢዝ ብሉ አልኩኝ። አሁን እዚህ ጋር ኢዝ ምንም አይነት ስራ የላትም። ዘካው ስራ ማለት አክሽን የላትም። ሰብጀክቱ እና ኦብጀክቱ አገናኝቷል። ዘካው ና ብሉ አገናኝቷል። እነዚህ ሁለት ሀሳቦችን የሚያገናኙ ከሆኑ ሊንኪንግ ቨርብ በመባል ይታወቃሉ ማለት ነው። በእንግሊዝኛ ሊንኪንግ ቨርቦች ብዙ ናቸው። በዋናነት ግን የሚታወቁት ያው እዚህ ጋር የዘረዘርን ናቸው ናቸው ማለት ነው። አም አር፣ ቢ፣ ቢንግ፣ ቢካም፣ ኢዝ፣ ሲም፣ ወዝ፣ ዌር ሊንኪንግ ቨርቦች ናቸው። ሃያ አራት ቨርቦች አሉ ሊንኪንግ ቨርቦች ወይም ደግሞ አግዚለሪ ረዳት ግስ የምንላቸው አሉ። ከእነዚህ ውስጥ በዋናነት ያው እነዚህ ሁሌም የምንጠቀማቸው ናቸው ማለት ነው። ሌላው ረዳት ግስ የምንላቸው ናቸው። እነዚህ አግዝለሪ ቨርብ የምንላቸው ናቸው ረዳት ግሶች ዩዝድ ቱገደር ዊዝ ሜይን ቨርብ። ረዳት ግስ የተባለው ምክንያት ብቻቸው ሳይሆን የምንጠቀማቸው ከዋና ቨርብ ጋር የምንጠቀማቸው ናቸው። ለምሳሌ ዩ ሹድ ካም። ከም እዚህ ጋር ዋና ቨርብ ነው። ከዋና ቨርብ ጋር ግን ሌላ ቨርብ አለ፣ ሹድ። ስለዚህ ዩ ሹድ ካም፣ አንተ መምጣት አለበ። ስለዚህ ሹድ እዚህ ጋር ረዳት ግስ ነው። አንዳንዴ ቴንስ ሊገልጹ ይችላሉ። ሂ ኢዝ ካሚንግ፣ ዊ ሃቭ ሪትን ዘ ኖት የመጀመሪያው ፕረዘንት ኮንቲንዩዝ ቴንስ ነው። ሂ ኢዝ ኮሚንግ፣ አይ አም ራይቲንግ፣ ዩ አር ዋችንግ ተ ቪዲዮ ስል እነዚህ የረዳት ግሶች ናቸው። ከዋና ግስ ጋር አብረው ከመጡ ቴንስን ለማመልከት ረዳት ግስ በመባል ይታወቃል ማለት ነው። ሂ ኢዝ ዚጋር ረዳት ግስ ነው። ዊ ሃቭ ሪትን ተ ኖቱን አሁን ጽፈን ጨርሰናል። ፕረዘንት ፐርፌክት ነው የሚያሳየው ዋናው ቨርብ የዚጋ ሪትን ነው። ቨርብ ስሪ ፎርሙ ነው፣ ግን ሃቭ ከዋና ቨርቡ ጋር የመጣ ምንድን ነው ማለት ነው? ረዳት ግስ ነው ማለት ነው። ከዋና ቨርብ ጋር አብረው ሌሎች ቨርቦች ከመጡ ብዙ ጊዜ ከዋና ቨርቡ በፊት ከመጡ ረዳት ግስ ይባላሉ ነው ማለት ነው። አንዳንዴ ኔጋቲቭ እና ጥያቄ ለመስራት እንጠቀምባቸዋለን እነዚህ ረዳት ግሶች ማለት ነው። ምሳሌ ዊ ድ ኖት ሪድ ዘ ሌተር። ዋና አረፍተ ነገር ዊ ሪድ ዘ ሌተር ነው። ዊ ሰብጀክት ነው፣ ሪድ ቨርባችሁ ነው ማለት ግስ ነው ግን ከግሱ በፊት መጥተዋል። ምን ለማድረግ ኔጋቲቭ ለማድረግ አላነበብንም ለማለት ዱ ኖት፣ ደዝ ኖት፣ ዲድ ኖት እነዚህ ከዋናው ጋር የመጡ ረዳት ግሶች ናቸው። ሚናቸው የተለያየ ነው። እዚህ ጋር ግን ኔጋቲቭ ፎርም ለመስራት ተጠቅመንበታል። ማን ነው እንዲሁም ኩዌስችን ለመስራት ምሳሌ ዋና አረፍተ ነገራችሁ you come to school ጥያቄ ለማድረግ ብትፈልጉ እዚህ ጋር ዱ ታመጣላችሁ do you come to school ያው እዚህ ጋር you ሲንጉላር ስለሆነ ነው፣ የሁለተኛ መደበኛ ነጠላ ቁጥር ስለሆነ ነው። ግን ሰር ፐርሰን ሲንጉላር ቢሆኑ እና ሂ ሺ ቢሆኑ እዚህ ጋር አደዝ ታረቅታላችኋለ ዱ ወይም ደዝ ፕላስ ሰብጀክት እንጠቀማለን። ስለዚህ እዚህ ጋር ዱ ዱ ናት ሃቭ ኢዝ ረዳት ግስ በመባል ይታወቃሉ ማለት ነው። ታንክ ዩ ቨሪ ማች ፎር ዋቺንግ ተቪዲዮ። ኮመንት ላይ ግልጽ ያልሆነ ነገር ካለ በጽፉልኛው ማብራሪያ ይዤ መምጣት እችላለሁ። ቪዲዮን ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱ፣ ጠቃሚ ነው ብላችሁ ካሰባችሁ ማለት ነው። ውድና የተከበራችሁ የፕራክቲስ እንግሊዝኛ ዩቲዩብ ቻናል ቤተሰቦች እንደምን